ስደተኞች በአሜሪካን ሀገር በባይደን አስተዳደር ዘመን በተለይ ከ2023 ወዲህ ከ23 ወዲህ በርካታ ስደተኞች በድንበር የምኖርበት ቴክሳስ ግዛት በዛ በኩል በኤልፓሶ እና በተለያዩ ኢግል ፓስ በሚባሉ አካባቢዎች በርካታ ስደተኞች ይገባሉ። ለቁጥር የሚያዳግት ስደተኛ ነው የሚገባው። በቀን በሺዎች የሚቆጠሩ እና በሚሊዮን የሚቆጠር ስደተኛ ገብቷል። በሜክሲኮ ድንበር በኩል ሜክሲኮውያን አሉ፣ ኤልሳልቫዶር፣ ኮስታሪካ፣ ቬኔዙዌላ፣ ኩባ፣ ኮሎምቢያ፣ በርካታ ሀገራት ስደተኞች በዛ በኩል ይመጣሉ። ኢትዮጵያዊ፣ ኤርትራዊ፣ ህንድ፣ ቻይና ጭምር በዛ በኩል ይመጣ ነበር። በወቅቱ አሜሪካን ሀገር ለረጅም ጊዜ የሆነው ምንድን ነው? በህገወጥ መንገድ አሜሪካ ከተገባ በኋላ ድንበር ውስጥ ከተገባ በኋላ እነዛ ሰዎች ህጋዊ ሰውነት ሳይኖራቸው ስራ ይሰራሉ፣ በካሽ ይኖራሉ። ያ ደግሞ ለወንጀል በር ከፍቷል የሚል መከራከሪያ ነበር። እንደውም ኤለን መስክ የሂለሪ ክሊንተን የቆየ ቪዲዮ አውጥቶ የራሱ ትዊተር አካውንት ላይ ወይም ኤክስ የሚባለው አካውንት ላይ ለጥፎት አይቻሉ። ምናልባት እሱንም አስደምጣችኋሉ። እዛ ላይ ሂለሪ ክሊንተን የቢል ክሊንተን ባለቤት እንኳን እዚህ ሀገር ወንጀል የሚፈጸም ከሆነ ጊዜ እንዳሰጧቸው ዲፖርት አድርጓቸው ትላለች። ያን እሱ ብቻ አይደለም እንግሊዝኛ መናገር አለበት ስደተኛው፣ የአሜሪካንን ህግ መከተል አለበት እና ተራውን መጠበቅ አለበት ትላለች እዛ ላይ ልክነሽ ነሽ መቶ ፐርሰንት ብሎ ነው ያንን ቪዲዮ ሼር ያደረገው ኤለን መስክ። ዛሬ እነ ሂልሪ ምንድን ነው ለስደተኛው በጣም የሚጨነቁ ሆነው ይታያሉ፣ የትራምፕ ተቃራኒ ስለሆኑ ማለት ነው። ግን ኦባማ ዲፖርተር ኢንቺፍ በቃ አንደኛ ዋና አባራሪ እንደሆነ ያው ዳታ ያሳያል። የተባረሩት ቁጥር አሁን ግን ወንጀለኛ ብቻ ሳይሆን በቅድሙ ፕሮግራም ከዚህ በፊት እንዳቀረብኩላችሁ በስህተትም የሚጋዝ ይኖራል። ይህንን የማጋዝ የማባረር ከሀገር የማስወጣት ወንጀለኛ እያሉ ያለ ፍርድ ቤት ትእዛዝ፣ ያለ ምንም እነዛ ወንጀለኞችን እያደኑ ሲይዙ በዚህ መሀል ጤነኛ ሰውም ታርጌትድ ይሆናል። የሚፈልጉትን ያደርጋሉ። ነው መጀመሪያ ወንጀለኞችን ነበር ከዛ አሁን ባይደን እንግዲህ የአሜሪካን ህግ ነው። አሁን ለምሳሌ ትራምፕ ኤክዚኪዩቲቭ ኦርደር የሁሉ ከመቶ በላይ ሲያወጡ እና ሲወስኑ የሚቀጥለው ፕሬዚዳንት መጥቶ ደግሞ ሪቨርስ ያደርገዋል። እንደዚህ የብሽሽቅ አይነት ፖለቲካ ማለት ነው። ባይደን እነዛ ሰዎች በህገወጥ መንገድ ገብተው አሜሪካን ውስጥ ከሚኖሩ እና እንደገና እዚህ ወረፋ ከሚፈጠር እዛ ሲቢፒ ዋን ከስተም ቦርደር ፕሮቴክሽን ያወጣው የፈጠረው አፕ አለ። እዛ አፕ ላይ ሲቢፒ ዋን ይባላል፣ ገብታችሁ ቼክ ብታደርጉት ያ ሲቢፒ ዋን አሁን ሲቢፒ ሆም ሆኗል። ያ ተመዝግቦ እዛ ሁሉ ጣጣ ጨርሶ ወደ አሜሪካ የሚመጣበት ነበር። አሁን ራሳችሁን ማባረሪያ፣ ስደተኛው ራስህን አባረር ተብሎ ያ አፕ ከሲቢፒ ዋን ወደ ሲቢፒ ሆም፣ ወደ ሀገር ግባ ነው። አሁን አሜሪካ ስደተኛ ወደ ድንበር አቋርጦ የሚገባ በጣም ቀንሷል ቁጥሩ፣ ያ እሙን ነው። የትሬን ደ አራጓ፣ ኤም ኤስ 13 ሌላ ፕሮግራም ያቀረብኩላችሁ ስለ ኤልዛልቫዶር እስር ቤት። ይሄ ኪልማሪያ አብሬጎ ጋሪሲያ የሚባለውም የተባረረው ኤልዛልቫዶራዊ ሚስቱ ልጆቹን እዚህ እያሉ ያለምንም ወንጀል ተይዞ ሲባረር እንደነዚህ ያሉ ነገሮች በህግ አግባብ መሄድ አለባቸው የሚል ነው መከራከሪያው። ግን እነዛ ወንጀለኞች አሜሪካንን አምሰዋታል፣ እውነት ነው፣ ትክክል ነው። ግን ስደተኛው በህጋዊ መንገድ ገብቶ ቴምፖራሪ፣ ጊዜያዊ ነው እንግዲህ፣ ግሪን ካርድ አይደለም። በጊዜያዊነት ገብቶ ተጠግቶ ኑር፣ ስራ ተብሎ ሶሻል ሰኪዩሪቲ እና የስራ ፍቃድ ተሰጥቶታል። ማንኛውም ስደተኛ እዚህ ሀገር ገብታችሁ አሳይለም የጠየቃችሁ ጥገኝነት የጠየቃችሁ ሰዎች ታውቁታላችሁ ኬዛችሁን ኢሚግሬሽን ሎየራችሁ ይዞ ፍርድ ቤት ምናምን ሲከታተል በዚህ መሀል ልክ እንዳመለከታችሁ ሊጋል ስታትስ ይሰጣችኋል፣ አደለ? የስራ ፈቃድና ሶሻል ሰኪዩሪቲ ታክስ እንድትከፍሉ የት እንደምትኖሩ የት እንደምትሄዱ አሜሪካ ውስጥ ወንጀል እንዳትፈጽሙ ማንነታችሁ፣ አይደንቲቲያችሁ ታውቆ እውቅና ተሰጥቷችሁ ነው የምትኖሩት። ከዛ በኋላ ነው ኬዛችሁ አክሴፕትድ ከሆነ ወደ ግሪን ካርድ የሚቀየረው። እነዚህ ግን ቴምፖራሪ ነው። ባለፈው ኢን ሚሊየንስ የኪውባ ሄይቲ፣ ኒካራጓ እና ቬኔዙዌላን ሰረዙ። አሁን ደግሞ አጠቃላይ ሲቢፒ ቲፒስ ቴምፖራሪ ፕሮቴክትድ ስታትስ ጊዜያዊ የመኖር ፍቃድ የተሰጣቸው ሰዎች አውቶማቲካሊ ሶሻል ሰኪዩሪቲ ካንስል እያደረጉ ነው። አሁን የተመለከታችሁት እዚህ ዜና ላይ እንደምታዩት ነው ሪ እነዚህ ሰዎች ቴምፖራሪ ፕሮቴክትድ ስታትስ እነማንን ነው ግን የኔ አሁን ጥያቄ? ዩክሬኖችን ይህን ያረጋሉ ወይ ነው፣ ወይም ከሌላ ቦታ መጥቶ ቴምፖራሪ ፕሮቴክትድ ስታትስ የተሰጠው አውሮፓዊውንም በዚህ አይነት ትሪት ያደርጉታል ወይ ነው። እናያለን። ለምን ካናዳውያንንም አንጠልጥለው ሲያባርሩ አይተናል። ጀርመንንም አይተናል። ሌላ ዜጋ ፈረንሳይ ሳይንቲስትም እንዲሁ ከኤርፖርት እንዲመለስ ያደርጉ አይተናል። ዲስክሪሚኔት አናረግም ለማለት የተደረገ ጀስቸር ነው ወይስ በትክክል ነው? የቀጣዮቹ አራት ዓመታት ብዙ ነገር ያሳዩናል። ከዛ ምን ይላል? ዘር ፋይናንሽል ላይቭስ ሶሻል ሰኪዩሪቲ አድሚኒስትሬሽን አክቲንግ ኮሚሽነር ነው እንግዲህ ሊላንድ ዱዴክ የሚባል እግዚአብሔር ያዛያቸው። አሁን ሊላንድ ዱዴክ ዱዴክ የሚባለውን ስም ወደኋላ ሄዳችሁ ይዩት ከፖላንድ የሚነሳ ስም ይህ ሰውዬ ዘራረጉን ስናየው እንደኛው ስደተኛ ነው አሁን የሶሻል ሰኪዩሪቲ አድሚኒስትሬሽን ጊዜያዊ ኮሚሽነሩ አክቲንግ ኮሚሽነር እና ተርሚኔት ነው የሚደረገው እያንዳንዷ ነገራቸው ስለዚህ ተመዝገቡና ሲቢፒ ሆም ሂዱ ል- ካልሄዱስ ቅጣት አለው፣ እስር አለው፣ ቅጣት አለው። ይሄ በቴምፖራሪ ፕሮቴክትድ ስታትስ ያለው ሰው ቁጥር ስንት ነው? ከ900 ሺህ በላይ ነው። የኤፍቢአይ ዳይሬክተሩ የሆነ የተሾመው ዘሩ ኬት ነው፣ ከህንድ ነው ስደተኛ። የሚያሳድደው ማነው? እሱ ነው። አገሩ የስደተኛ ነው፣ ግን ህገወጥነት በአሁኑ ሰዓት አይሰራም። በአንድ በኩል የሚወሰደው እርምጃ ብዙ እውነት ነው። እኛስ ሀገራችን ቢሆን እንወዳለን ወይ ሲባል ምንም ጥርጥር የለውም። ስለዚህ በድንበር አቋርጣችሁ የገባችሁ ኢትዮጵያውያን፣ ኤርትራውያን ይህን ዝግጅት የምትከታተሉ ቴምፖራሪ ፕሮቴክትድ ስታትስ የተሰጣችሁ በጦርነቱ ጊዜ ለኢትዮጵያውያንም ተሰጥቷል። እንግዲህ ብዙ የትግራይ ተወላጆች ሌሎችም ኢትዮጵያውያን በዚህ አመልክተው በዚህ ስታተስ የተቀመጡ ሰዎች አሉ። አንዷ ኢትዮጵያ ነበረች። ቴምፖራሪ ፕሮቴክትድ ስታተስ ግን በሲቢፒ ዋን በአፕ ሞልተው የገቡ አይደለም። በወቅቱ እዚሁ የነበሩ ጥገኝነት የጠየቁ ቲፔስ ተቀይሮላቸው ይሰሩ ነበር። ሌጋል ስታተስ አግኝተው ቦርደር ክሮስ ያደረጉም ደግሞ አሉ።

አዋቂ ነው ይህንን ጉዳይ ሲመለከተው፣ ዋናው ይሄ ሁሉ የሚደረገው እነሱ አድነው ይዘው ይይዘው ማባረር ይከብዳቸዋል። ስለዚህ ማስፈራራት ነው። ስንቶቻችን ተጨንቀናል። እኔ እንኳን ለወገኖቼ ተጨንቀያለሁ። አደለም ግሪን ካርድ ያለውና ገና መልክቶ የጠበቀ ያለ ተሰዶ እዚህ ቆይቶ ዜጋ የሆነ ሰው ሁሉ የሚጨንቀው ጊዜ ሆነ። ዋናው ምንድን ነው? ዘጠኝ አስር ሚሊዮን በላይ ነው ስደተኛ ያለው ህገወጥ ዶክመንት የሌለው ወንጀለኛ ሳይሆን ዶክመንት የሌለው ግን ታክስ የሚከፍል። ለዛ ነው ሶሻል ሰኪዩሪቲውን ማግኘት የፈለጉት። እያንዳንዱ ሴት እንዳለ ሜይል ነው የሚላክለት። አሁን የደረሳቸው ሰዎች አሉ። ጠብቁ፣ ሜይል ፖስታ ይላካል። እራስን ከዚህ ሀገር አውጣ፣ ውጣ ቀን ተሰጥቷል፣ የሚወጡበት ቀን። ስለዚህ ይሄን ሁሉ ይዞ ወጪ አውጥቶ አስሮ፣ ማሰርም እኮ መመገብ አለ ግዴታ ነው። ለማሰርም ቦታ አለ እኮ ያስፈልጋል። ወንጀለኛ ብሎም ለማባረር ማሳፈር ይፈልጋል። ስለዚህ ራስን አባር ነው። ሲቢፒ ሆም ኢፌክቲቭ ሆኗል። እንደውም ፕሮሞት እያደረጉት ነው። ፎክስ ኒውስን ብትመለከቱ በጣም በቃ ውጤታማ ሆኗል። ትራምፕ አስተዳደር የወሰደው እርምጃ ብዙ ሰዎች ሰልፍ ዲፖርት እያደረጉ ነው። አሜሪካ ወደ አሜሪካ ከሚመጣው ይልቅ ከአሜሪካ የሚወጣው ቁጥር ጨምሯል፣ ምናምን እያሉ ያው ሁሉም ሚዲያ በየጊዜው ለሚመጣው መንግስት ካድሬነት አገልግሎት አለው። ፎክስ አሁን ጊዜው ነው። ባለፉት አራት ዓመታት እነስ ይህን ጊዜ ነበር ስለዚህ ሁሉንም ማየቱ የሚጠቅመው ለዛ ነው እኔ ከዚህም ከዛም የምመለከተው የቱ ጋር እንዳለ ስቶሪውን አውቀዋለሁ። ከዛ ወደ ዋናው ወደ ዩ ኤስ ዲፓርትመንት ሆምላንድ ሴኩሪቲ እነሱ የሚሰጡትን ኢንተርቪው አያቸዋለሁ በደንብ ለዛ ነው እናንተ እንድታዩት ማድረገው እንጂ እንዲሁ ሰብስቤ መረጃውን ዝም ብዬ መናገር ይችል ነበር ግን እኔ ነኝ ያልኩት አይደለም የሚሉት ባለስልጣን ናቸው የሚሉት፣ ጠበቆች ናቸው የሚሉት፣ የታሰሩት ናቸው የሚሉት፣ ቤተሰቦቻቸው የተባረሩባቸው ሰዎች ናቸው፣ ፖሊስ ነው። ይሄ ሁሉ ነው የማቀርብላችሁ። ከዚህ ሰውዬ እንወጣና ወደ ዋናው ደግሞ የዚህ ዜና ቁልፍ ባለቤት ፎክስ እንሄዳለን። ከዛ በፊት ግን ማስታወቂያ እንመለከትና እንመለሳለን። ዝግጅቱን የማቀርብላችሁ ከሳውን ይልማ ነኝ። አብራችሁኑ ነው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 ብሬኪንግ ኒውስ ነው ሰበር ዜና ተብሎ ነው ይህ ተነገረው። ማስታወቂያም አይተን ተመልሰናል። ካሳሁኔል ማነኝ ማስተናግዳችሁ ተመልካቾቻችን። ስድስት አራት ስድስት ሶስት ሁለት ስድስት ሶስት አንድ አራት ሰባት የዜልና ካሻፕ ቁጥር ነው። ሚዲያውን ማገዝ የምትፈልጉ በዚህ ስልክ ቁጥር ላይ የተቻላችሁን ማድረግ ትችላላችሁ። በአምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ብትደውሉ አለን ካሜራ አለን። ይሄ ያለን ለሚዲያ ግባት፣ ይሄ ያለን የምትሉ ደግሞ ው በራችን ክፍት ነው። ብዙ መሰራት ያስፈልጋል። ከእንደዚህ ያለ ይልቅ እንደውም እኔ ዛሬ ያቀረብኩላችሁ ዘጋቢ አይነት ፊልሞች መረጃዎችን እንደዛ ባቀርብ ደስ ይለኛል። ግን ጊዜ ኮንሲውም ያደርጋል። ያችን ለመስራት ብዙ ጊዜ ይፈጫል። አንግቼ ነው እሱን የሰራሁት። ሁለት ቀን ፈጅቶብኛል። ለምን ፉቴጆቹ ብዙ የኮፒራይት ኢሹ ስለሚያመጡ ከተቻለ መግዛት ያስፈልጋል። ለአንዳንዱ መክፈል ያስፈልጋል። እነዚያ ፉቴጆችን በጥራት የምትመለከቱት የእነዚያን እስረኞች ከገዛችሁ ነው። በአግባቡ መጠቀም ያስፈልጋል። አለበለዚያ ይዘጋል። ሩል አለው፣ ዩቲዩብ ራሱ ህግ አለው። እርግጥ ለሳተላይት ችግር የለብኝም። ሳተላይት ላይ የምትከታተሉ ኢሹ አይመጣም። ይሄ ግን ዩቱብ እያንዳንዷን ትራክ ያደርጋል። ሙዚቃ ባክግራውንድ ትንሽ ከተጠቀሙ ያንን ቀይ ፍላግ ያደርጋል፣ ዩቱቡ ሊዘጋ ይችላል። ስለዚህ ያ ሁሉ ጥንቃቄ ተደርጎ የነዛን ፉቴጆች ተሰብስቦ መረጃዎቹ ደግሞ ምን ምን ቢገባ ለተመልካቾቻችን ይጠቅማል የሚለው ነው። ብዙ ነው። ያንን እስር ቤት በተመለከተ ዶክመንተሪ ይሰራ ቢባል ብዙ ነው። ወደ ዋናው ዜና እናልፋለን። ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ ሪቮክስ ሊጋል ስታተስ ፎር ኢሚግሬሽን ኢን ዩኤስ አንደር ባይደን ኢራ አፕ ነው የሚለው። ይሄ ብሬኪንግ ኒውስ ነው የፎክስ ኒውስ። የሆምላንድ ሰኪዩሪቲ ሕጋዊ ሰውነታቸውን ፈቃዳቸውን ገፈፈ። በባይደን ጊዜ አፕ የመጡት ሰዎች ያ ስንት ነው? 90 በላይ ነው።

ምህረት ነው እንግዲህ፣ ምህረት ነው ፓሮል። የፕሬዚዳንቱ መውሰድ የሚችለው እርምጃ አለ። በምን ረገድ? በፓሮል በምህረት ፈቃድ ሰጥቶ ፕሬዚዳንቱ በፈረመው በዛ ነው። ሆምላንድ ሴኪዩሪቲ ቦርደሩን ከፍቶ ቦርደር ፕሮቴክሽን ይመዘግባሉ። ምንም አቅም አልነበራቸውም። አይሲ ራሱ ስትገቡ ይመዘግባል ያስገባቸዋል። ቢያስር ራሱ ይሄ አፑ ላይ ራሱ ያልተመዘገቡ ዝም ብሎ ይገባሉ። በአፑ ግን ውጅሳው ሆኖ ማንኛውም ዜጋ በሜክሲኮስ በኩል ሆኖ ይመዘገባል፣ ይገባል። ሲገባ ማንነቱ ይታወቃል። ከዛ እንሰጠዋለን ወረቀት ነው። ግን እነዚህ ሰዎች አይደሉም፣ ገና ተመዝግበው ቲፒኤስ ያላገኙ። ኒውዮርክ ምን ብትሄዱ ጠቅላላ የግብር ከፋዩን ምግብ ይሰጣቸዋል። ኢቨን ዴቢት ካርድ ይሰጣቸዋል ዴቢት ካርድ ገንዘብ ተሞልቶ ያ ቬኔዙዌላ የተባረረው ልጅ ታስታውሱታላችሁ? ያ ሊዮ የሚባለው የዚህን ያህል ነው። አሁን እንደውም ሳንክቹዋሪ ሲቲ ላይ በጀት አልለቅም እያለ ነው ትራምፕ። አሁን ሀውሱ አጽድቋል በጀት። በጣም እሱ ማከራካሪ ይሆናል ተብሎ ነበረ። በጣም በጠባብ ነው አይ ቲንክ ሁለት መቶ አስራ ሁለት ለሁለት መቶ አስራ ስድስት እንደዛ አይነት ጠባብ ለምን እያንዳንዱ ሪፐብሊካንም ቢሆኑ ትራምፕ ያለውን ሁሉ ከማጽደቅ ይልቅ ለእኔስ ለእኔ አካባቢ ምንድን ነው የምጠቀመው ከዚህ በጀት የሚለውን ይጠይቃሉ። ብዙ ተከራክረው በጀት ተፈቅዷል። በዚህ በጀት ኒውዮርክ እንደፈለገች ከዚህ በኋላ አትናኝም፣ የሳንክቹዋሪ ሲቲ የምትሉትን ታቆሙታላችሁ የሚል ንግግር አድርገዋል ፕሬዚዳንት ትራምፕ። ስለዚህ ይሄኛውም በዛ ጊዜ 900 ሺህ ገብተዋል። ይሄ ሁሉ እየሰራ ነበር። ሶሻል ሴኪዩሪቲ በቀደም የሬስ የታክስ መረጃ ብለዋል። አሁን ደግሞ ሶሻል ሴኪዩሪቲ የእነዚህ ሰዎች ኦልሬዲ ሬጅስተርድ የሆኑ

አዎ ያው እዚህ ጋር እውነቱን ተናግራለች። እውነት ነው ባይደን አድሚኒስትሬሽን ሲቢፒ ዋን ምን እንደነበረ ለማታውቁ ብላ ማለት ነው። ይህ አፑ ሲቢፒ ሆም ተብሏል አሁን በትራምፕ አስተዳደር። ሲቢፒ ዋን በወቅቱ ህጋዊ ሳይሆኑ በህገወጥ መንገድ ወደ አሜሪካ የመምጣትን ነገር ለማጥፋት ህጋዊ አደርጎ ከዛው በማስገባት ይሻላል የሚል ምርጫ ተደርጎ ነው ይሄ የተፈቀደው። ያ ነው ሲቢፒ ዋን ማለት አሁን ሲቢፒ ሆም ነው። መግቢያ ነበር መውጫው ነው። ሰማችሁ። ዘጠኝ መቶ ሰላሳ ስድስት ሺህ ሰው ነው በዚህ አፕ ተመዝግቦ ዲሴምበር ላይ ማለት ነው ትራምፕ ከመምጣታቸው በፊት ወደ አሜሪካ የገቡት ስደተኛ ዘጠኝ ይገርመኛል እኮ የአንዳንድ የአሜሪካንን ሳስብ ምን ያህል ሀገር አህጉር ነው። አውሮፓ ኮ አሁን በባይደን ጊዜ የገባው ስደተኛ ቁጥር እኮ የአንድ አውሮፓ ትንሽ ሀገር ወይም ሩዋንዳን ህዝብ የሚያህል ነው እኮ ስደተኛ የገባው ወደ አሜሪካ። ይህንን ነው

አዎ በኪዩባ፣ ሄይቲ፣ ኒካራጓ፣ ቬኔዙዌላ አምስት መቶ ሰላሳ ሁለት ሺ በራሳቸው ወጪ ግን ፋይናንሻል ስፖንሰር ፈልገው ነው እነዚያ የገቡት። እነዚህ ቦርደር ላይ ተቀምጠው ነው ከ936ሺህ በላይ ወደ አሜሪካ የገቡት። ያንን ሰርዘዋል። አሁን ደግሞ እነዚህ ናቸው። እስከ መቼ ነው የሚወጡት? የነ ኒካራጓ ምናምን የሲ ኤች ኤን ቪ የሚባለው እሱ ቴምፖራሪ ስታትስ ፕሮቴክትድ ስታትስ እሱ አሁን ኤፕሪል መጨረሻ ላይ ያበቃል ማለት ነው ኤፕሪል 24 ስለዚህ በአንድ ላይ ስንት ሚሊዮን ይባረራል ማለት ነው ወደ አንድ ነጥብ አምስት ሌላው እየያዙ የሚያባረሩትን እየተመለከትን ነው የዛሬው ዋና ዋና መረጃ ይህንን እየተመለከተ ነው ማለት ነው ተመልካቾቻችን ሰሞኑን ደግሞ ወደ አንድ ገዳም ሄጄ የገዳሙን ሁኔታ ወደ እናንተም የሆነ ከፋሲካ ጋር በተያያዘ የጌታችን ትንሣኤ ነው። ይህንን በተመለከተ እዚህ ቴክሳስ ውስጥ ቆንጆ ገዳም አለ። ያ ገዳም ምን ይመስላል ብትመለከቱት ጥሩ ነው ገዳም ብዙ አለ ሀገራችን እንደምናውቀው የአሜሪካን ገዳም ኢትዮጵያውያን ደግሞ ካሊፎርኒያም ዲሲ አካባቢም እንደዚህ ብዙ ተመስርቷል ይሄን ገዳም ያው አሁን አልነግራችሁም ስሙን ወደዛው ሂጄ ነገ ስመለስ ከሰሞኑ ዝግጅቱን አቀርብላችኋለሁ አስተያየታችሁን በአምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ስጡ ሚዲያውን መርዳት የምትፈልጉ ደግሞ 646 321614 ሰባት ነው። ትንሽ ደክሞኛል። ከይቅርታ ጋር ሁላችሁንም ስለተከታተላችሁኝ ከልብ እያመሰገንኩ እሰናበታለሁ። ካሳሁን ይልማ ነኝ። ጤና አስጥልኝ